ማን ነው የመጣሽ? ምንድን ነሽ? ላፕቶፓና ስልኳን ማየት ብቻ ነው። ስሚኝ ላስረዳሽ። ምንድን ነው የምታስረዳኝ? አንቺ ቤት አለኝ ብለህ መጣ ወንድ ለማምጣት ነው። ቅድም እንደዚያ ወክበሽ ሄድሽ። በሰላም ቁርሳችን እንብላበት ትውጪልን። በነገራችን ላይ እኔ እራሱ ቁርስ አልባለሁም። ስለ አዳንሽኝ አመሰግናለሁ። ምንም አይደለ። እና ብቻሽን ነው እዚህ ቤት? ከወንድሜ ጋር ነበር። አየር መቀበል ፈልጌ ነበር። አርፈሽ ተቀመጪ ስሬ የተባልሽውን ብቻ ስሪ። ፊትሽ ምንም ወይን ሰራችልኝ። በምንም መልኩ ማሄጋ እንድትደርስ አልፈቅድልሽም። እኔ የምልሽ ግን ጄሪን አግኝተሻት ነበር? ማን እኔ? ሁሉንም በጥንቃቄ ነው ያደረግናቸው። ቅር ያለሽ ስለመሰለኝ ነው። ቅር እንኳን አላለኝም። ስራ ስላልጨረስኩ ነው። በማንኛውም ሰት ይህ ማህደር ድራማ እንግዲህ ዛሬ አዳዲስ ሰዎች ይዞ ልን መጥቷል። አንድ ትገባለች ወደ ቤት ተፋጠጡ። አንተ ትንስ ተነስ ተነስ ተነስ ተነሳ ተነሳ ተነሳ ትለዋለች። ተነስ ተነስ ፍጠን። ምንድን ነው ምንድን ነው ይላት። ማነች ብቻ ነው ምኖረለ ጥቃሻለሽ እ ማናት እሷ ይላታል። ማነሽ አንቺ እዚህ ምትሰሪያለሽ ማን ያመጣሽ? ምንድንሽ? ሲላት የያዘችውን ቲማቲም ከእጇ ለ ብቻ ነው የምኖር አልክ። ማናት የመጣት እሷ? እንዴት ቁልፋለች እንዴ! ሽንኩርት፣ ቲማቲም እንዴት ገሳ መጣች። ይቅርታ፣ እየቀለር በጥፊ ያጮለችው ማናት እሷ? ቤርሳ ና ናውድ ካፌ ተቀጣጥረዋል። እንግዲህ ለምንድነው የተቀጣጠሩት? ላፕቶፑንና ስልኩን ሀና የካሜራ ቀርተዋለች እና ባሮክን እሱን እንድትቀበልለት እንግዲህ ውለታ እንድትውልለት ነው። ያን ውለታ ይሳካላታል ወይ? በጣም ከባድ ነገር ነው የጠየከኝ ያፌት ትለዋለች። እንዴት ነው ማድረገው? ሀና እንዳታየሽ ብቻ ተጠንቀቂ። ላፕቶፓና ስልኳን ማየት ብቻ ነጥለ እኔ ምን እንደማደርግ አላውቅም። ባሮክ በጣም የሚያሳዝን ልጅ ነው እሱን እኔም ለሱ ብዬ ነው እንዲህ ጎዳ አልፈልግም። እዚህ ፈጣሪ ይጥራኝ። በጣም ፈርቻ አለው ትላለች። አንቺ ብቻ ተረጋጊ፣ ነገሮችን በብላት ለማድረግ ሞክሪ እሺ። ሞክራለሁ። ምንም ችግር ቢገጥምሽ ግን ደው ይልኝ ይላል። ችግር የለውም፣ ደው ልልቃለሁ። ደግሞ አደራ፣ ይህንን ነገር ከኔና ከአንቺ ውጪ ምንም አይነት ማንም ሰው እንዳይሰማ። በመሀከላችን የመተማመን ነገር መነሳት የለበትም እሺ። ችግር የለውም ትለዋለች። ቤርሳ እንግዲህ ለባሮክ ቃል እንግዲህ ነፃ ልታወጣው ያቺ እያስፈራራችው ነው። ስሚኛ እንዴ ይላታል። ስሚኛ። ስሜ ምን ልስማ? ላስረዳሽ። ምንድንም ታስረዳይ ምን ልስማ? ጠላት አለው እህት ያልኩሽ ያልኩ እህት ነች። ለምን ፊት ለፊቱ አልነገርከኝም? ይኸውልሽ እሷ ፊት አቅሻለው ማለት አልፈለግኩ። ታቂያልሻለን ምን ያህል እንደወደድኩሽ። ላምንህ አልችልም። ላምንህ አልችልም። ስሚ እኔ ሌላ አንቺ ላይ ሌላ ሴት አልደረኩኝም። ይላት ይቅርታ ይቅርታ ይቅርታ ደግሞ ቅድም ስለመታው ብላ እንግዲህ ቀፍታ አደረገዋለች። ቤርሳ ስልክ እዚህ አልጋ ላይ አግኝታለች። እንግዲህ ተጨንቃለች፣ ጭንቅ ብሏታል። እንግዲህ ጓደኛዋን መግዳት ነገር መስሏት ነው ስልኩን ታይዋለች። አልጋ ላይ ቁጭ አለች። ስልኳን እንትኗ ቦርሳን ከፈተች እና አየች ወይኔ አለች። ስልኳን አየች። ስልኳ ፓስወርድ አለው አይከፈትም። ከዛ እሱን ቁጭ አደረገችና ላፕቶፕ አመጣች። ላፕቶፑን አመጣች። ቤርሳ ሰሚም እንዴ ትላት፣ አቤት አልኩሽ እኮ ትላታለች። እሷ እዚ ጋር ላፕቶፕ እየቆረቆረች ነው። ምን እየሰራሽ ነው ትላታለች። ቆያ እንዴ ስራ ይዤ ነው ትላት። ታጥቤ ሳልጨርሳ እንዴ ዋቀብኝ፣ እሺ መጣሁኝ ትላለችና ስትሞክረው የት እንዳርጋው እንደሆነ አይታወቅምና፣ አላገኘችውም። የምትፈልገው ፋይል አላገኘችም። ስልኩን ቻርጅ ላይ አደረገች፣ ላፕቶፑን አነሳች። በቃ ምንም እንዳልተፈጠረ አደር መጣሁ እያለች እንግዲህ ቢርሳ ወደ ሀና ጋ ሄዳ ትላታለች። ይቅርታት ሰላም ነው? ምናነሽ ነው? ለምንድነው የምታለቅሽ ይላታል። እባክሽን አታልቅሽ፣ እባክሽን ችግር ካለ ምረዳሽ ነገር አለው ይላታል። ከዛ ቅፍ አደረገችው። እሺ በቃ ስንበ አታልቅሽ፣ አታልቅሽ፣ በቃ ተረጋጊ። እኔ ምረዳሽ ነገር ካለ እረዳሻለሁኝ። እባክሽን አታልቅሽ። ልብስን አበላሽው ብላለችው። በጣም ከፍቶኝ ነው። ይቅርታ፣ ይቅርታ። ሌል ከፍቶኝ ነው። ቤቴ እዚህ ጋ ነው እና ቤቴ እንሄድና ላጽዳለን። ችግር የለውም እና እና ብላ እንግዲህ ወደ ቤት ይዛው ትሄዳለች። የከፋት እንግዲህ ወንድሟ ከሴት ጋር ተኝቶ አገኘችው። ማነሽ አንቺ፣ ምንድነሽ? ምናምን ከመጣሽ ተረጋጋሽ አሁን ይላታል። ደህና ነኝ፣ በጣም ነው ማመሰግ ነው። ቤቱ ተዝርክርክ ብሏል አለች። እንግዲህ እንትኑን እየሰበሰበችው ነው። ብቻሽ ነው እዚህ የምትኖር ይላታል። አይ ከወንድሜ ጋር ነው የምኖረው። እኔ ከወንድሜ ጋር፣ አዎ ከወንድሜ ጋር እና ወንድም ያለሽ ነው መንገድ ላይ ወጥሽ የምታለቅሽ የነበረው አላት። በሱ ምክንያት ነበር ማለቅ። ሰው እሱን ያስለቀሰኝ አላት። ይምርሽ ነው አለ ወንድምሽ። ቆይ እንዴት እንዴት እሱ ላይ ያስለቀሰኝ? ታሪኩ ብዙ ነው፣ ሌላ ጊዜ አጫውት ካለው አለችው። ቲሸርትህን ለጽላለህ፣ አምጣት፣ ችግር የለውም ታየው። ችግር የለው፣ አምጣ። እኔ ለቤቶ ወስጄ አጸዳዋለሁ። በቃ አታስብ፣ ችግር የለውም። ማለት ግዴለህም፣ ማምጣው ብላ እንግዲህ ግድ ስትለው አውልቆ ሰጣት እንድታጸዳለት። ራቁቱን ነው ያስነካሁት ምሽ አለችው። መጣ ወንድ ቤት አለኝ ብለህ መጣ አለችው። ወንድ ለማምጣት ነው ቅድም ወክበሽ ሄድሹ ሰምተሻል አላላት። ያረ አለው ማን እሱ አላት? ወንድሜ ነው ወንድሜ ነው አለች። ኦኬ አለ ገባኝ ገባኝ። እሺ ብሎ እንግዲህ ልብሱን ለብሶ በቃ ልሂድ ብሎ ተነስቶ ይወጣል እሱ ላው፣ እንግዲህ ልትሸኘው ወጣች። እሺ አለ እየተሸኛ ያለ፣ በማንኛውም ሰዓት የምትፈልጊው ነገር ካለ ደውልኝ እናውራለን አላት። ስልክ ቤት ስልክ ቁጥር እንቀያየር ሲላት፣ አይ ስልክ ስልኬ ናለስ እዚህ ድረስ ከሸኘሽኝ ይበቃል፣ ተመለሽ ግዴለም አላት። ወይኔ አልደረቀልህም አይደል ትለዋለህ። ችግር የለውም ወይ ከብቼ ቀይረዋለሁ፣ አታስቢ አላት። ስለረዳኸኝ በጣም ነው ማመሰግነው። ይሄ እኮ ትልቅ ነገር አይደለም ያደረኩት፣ አንቺ ብቻ ተረጋጊ አላት። ምንም ሁሉ ነገር ይስተካከላል አላት። በጣም ነው ማመሰግነው አለችው። ስሜታዊ ሆኜ እንደዚህ ማድረጌ እሺ በቃ የወንድሽም ነገር እናስብበታለን። አይ የእሱ ነገር የሚሆን ነገር አይደለም አለችው። እንግዲህ ብቻ ለማንኛውም በማንኛውም ሰዓት እርዳታዬን ከፈለግሽ አለው ስልኬን ያዥውና አለው። ስልኬ ቤት ረስቸዋለው የኔን ያዘውና እንደውል ካለው ብለው። እንግዲህ ስልኩን ስልኳን ሰጠችው። ምልክት አረግልሽና ትይዥዋለሽ አላት። በጊቢ በቃ አላት እና ተሰነባበቱ እንግዲህ ዛሬ አዳዲስ ማሂ ድራማ ላይ አዳዲስ ሰዎች እንግዲህ እስከ ክፍል አስራ ሁለት ያላያናቸውን ዛሬ በክፍል አስራ ሶስት እየተ ተዋውቅ ናቸው ነው ማሂ ምግብ እየሰራች ነው ማሂ አላት ስራ ዝሻል እንዴ አላት አዎ ምን ነው ካልደበረሽ ወጣ እንድንል ብፈልግ ነበር መቼ አሁን አለች ምን ነው ችግር አለ እንዴ አላት ይሄ ችግር የለውም ቅር ያለሽ ስል ነው። ቅርም አላለኝ ስራ ስራ አልጨረስኩ ይኖራል። እዚ ጄሪ አላት። ጄሪን ተጠርታ እንግዲህ ወደ ክችን ምግብ እንድሰራ እየተጋበዘች ነው። ያቤት አለችው ማሄ የጀመረችውን ስራ ጨርሽ። ምን አላት አልሰማሽኝም? እን አላት። ሰምቻ አለው። ዳይ ወደ ስራ አላት። ጭራሽ የቤቱ ገረድ ሊያደረገኝ ነው እንዴ? ምንድን ነው ያልሽው? አላት። ምንም አላልኩኝም። እሺ መሄድ እኛ እንሂድ። የት ልትሄዱ ነው? እኔ አብራችሁ ልቀላቀል አለች። እሺ ችግር የለውም አለ። እሺ አመሰግናለሁ። ማይ አየር መቀበል ፈልጌ ነው። አርፈሽ ተቀመጪ። ስሪ የተባልሽውን ብቻ ስሪ። ግን እኮ ማሄ፣ ጊዜ መባካን አያስፈልግም። ያለ ቀጤ ይዘዋት ወጣ። እንግዲህ ጄሪ ተፈታ አድርጋ ድስቱን አየች። ጄሪ እንግዲህ ካፌ ይዟት መጥቷል። ማኪያቶ እየጠጡ ነው፣ እየተሳሳቁ ነው፣ ደስ ብሏቸዋል። ዛሬ ብቻቸውን ተገናኝተዋል። በነገራችን ላይ ማየ፣ ከረጅም ጊዜ በኋላ አብረሽኝ ስለሆንሽ በጣም ደስ ብሎኛል። ምን ወደ ብርሽ እንደ ይላታል። ስሜትሽን ባውቀው ደስ ይለኝ፣ ግን ላስጨንቅሽ አልፈልግም። በጣም ደስ ብሎኛል ትለዋለች። ስልክ ተደወረ። ማሂጋ ይለዋለች ሄሎ አቤት፣ ማን ልበል? ሀና አለ ስትል፣ ሄሎ አለ። እንግዲህ ሀና ብላ ስም ከጠራች በኋላ ባርኮት ደነገጠ፣ ከው አለ። ባሮኬ አለችው፣ ምን ሆነህ ነው? በሰላም ነው? ሰላም ነው፣ ሰላም ነው። የተረበሽኩ ትመስላለህ ካለችው፣ አልተረበሽኩም ሰላም ነው። ጥጭ በቃ ጠጭ ያላት እንግዲህ እሷ እንግዲህ በየምክንያቱ ልታስፈራራ እየፈለገች ነው። ሀና ባሮክን ልታስፈራራ እስቲ ምንተ እንደተነገረ እንደተፈጠረ ነገር ስልኳም ስልኳንም ላፕቶፓንም ለማየት ሞክር ነበረ ግን ተቆላልፏል ትለዋለች ቤርሳ እና ፓስወርቷን አቃለው ብለሻል ነበር እንዴ ሲላት አቃለውኝ ግን የተቆለፉ ፋይሎች አሉ ግን እስካሁንም እናመሰግናለን ግን ተስፋ እናረጋለን እስካሁንም ትረጀናለች ብሎ እንግዲህ ከጄሪ ጋር የተፈጠረ ነገር አለ እንዴ ትለዋለች ባሮክን ሀማሄ እስካሁን ሰዓት መሽቷል እስካሁን አልመጣችም ትለዋለች ክፍሏ ይተሻታል ይላታል አልተሻታሉ አልመጣችም ጓደኞቿ ጋር ሄዳ ይሆናል ይላል ይመስለኛል አላት እስቲ ለምናደውሉላት፣ መደወል አያስፈልግም አለ። ለዚች ምን መደወል ያስፈልጋል? እና እንግዲህ አሁን እዚህ ጋር ሀና ልብስ ሻርፕ ተሸፋፍና እየሄደች ነው። ቤርሳ እየተከተለቻት ነው። እንዴ አለች። ቆይ እዚህ ድረስ ምን ልታደርግ ነው የመጣችው? ያለ ምክንያትማ እንዲህ ተሸፋፍና አትመጣም። ቆይ ልከተላት ብላ እንግዲህ ቤርሳ ሀናን እየተከተለቻት ነው እንግዲህ የሆነ ወንጀል ልትሰራ ነው። ዞር ዞር እያለች እያየች ነው። ባሮክ ክችን ነው፣ ኩክ እያደረገ ነው። ለማየ ቁርስ ምናምን እያዘጋጀ ነው። ማየ የለችም ቤት እንደሄደች ባናቅም እንግዲህ እያዘገጃጀ ነው። እንዴ ምን እያደረክ ነው? ተለዋለች ማየ ነቃሽ፣ ሰርፕራይዝ ና በላሸሽብኝ ይላታል። አሁንም እኮ ሰርፕራይዞኝ ያለው ትለዋለች። እና የዚህ ላይ ቁጭ በይ ብሎ እንግዲህ እዛ ላይ እንትን ላይ የክችን ካቢኔት ላይ ቁጭ አደረገ። ዛሬ እንግዳ ነሽ አንቺ፣ ቁጭ በለሽ ማየት ብቻ ነው ካልክሽ ትለዋለች። ምግብን ግን ሳልቀምሰው ጠረኑ አወደኝ፣ ልትኮራባ ልሆነ ብቻ ትለዋለች። መኩራት የሚጀምረው አሁን አይደለም ይላታል። እና በቀጠሮ ነው ስትቆረው በቀጠሮ ነው። እንዲ ቀምሰቀምሰች ስታይ ነው የምቆረው። ደርሷል ደርሷል። ምን እንደፈራት ታውቃለህ? የአንተ ምግብ ሳይደርስ በህራብ እንዳንሞት ባሽሙር ይላታል። እንግዲህ ባሮክ ዛሬ የተንከባከባት ነው። ማሄን ደስ ብሎታል፣ አብረው በመሆናቸው የድሮ ፍቅራቸው በመመለሱ እጅግ በጣም እንትን እያሉ ነው እስቲ ቀስመን ቀምሰን እናረጋግጣለን፣ ይላታል። እኔ ነኝ የማጎርስሽ አላት፣ አጎረሳት። እኔ ነኝ የማጎርስሽ፣ በሉ እንግዲህ አጎረሳት። በእውነት በጣም ጎበዝ ነህ አለችው። በጣም ወደድሽው አላት። አዎ በጣም ነው የወደድኩት። ነግረሽ ነበር እኮ ሲበሉ አድርሰኝ፣ ሲጣሉ መልሰኝ ብላ ቋንቺ፣ እንደ መስገር ተጣበቅሽብን መጅገር ደግሞ ምንድነው ልጅ ገር አለች። ቆዳ ላይ ቁጭ ብሎ ደም እየመጠጠ ኦማይ ጋድ አለች። በሰላም ቁርሳችን እንብላ ብትወጭብን። እኔ ራሱ ቁርስ አልበላሁኝ፣ ጥሩ አጋጣሚ ነው። ቆይ አንቺ በየቀኑ እኔ አንቺ ማስቀር እየማለብኝ እንደ ይላታል። ሙድ እያልሽብኝ ነው ማሄ፣ ቁርሳችን እሱን ተይውና ቁርሳችንን እንብላ ብላ ትላለች ሀና። ስልክ ተደወለላት። ሄሎ ምን አለች? ቆይ ቆይ ቆይ ቆይ አንዴ መልሽ የደውልል ካለው ብላ። እንግዲህ ሀና ስልክ ተደወለላት። ምንድነው የተፈጠረው? እነ ባሮክ ደበራቸው። ምንም ማድረግ አልችልም አሉ። እንኳን ገንዘቤን ቀድሜ ወሰድኩ እንጂ አስበልታኝ ነበር። አሁን አንቺ ከፈለሽ ግን በድጋሚ ተከታትዬ ተከታትዬ ልይዛቸው እንዴት ልታመልጥቻ ልጅ አንቺ ከወጣሽ በኋላ አንድ ሴት መታ ነበረ። ምን አይነት ሴት ይላታል። ፀይም መካከለኛ ሰውነት ያላት ይላት። ቆይ ግን ለምንድን ነው? አይ ዝም ብዬ ነው ይላታል። አና እንግዲህ ጄሪን አሳግታት ነበረ አስደብድባት ነበረ። እንግዲህ ጄሪ አምልጣታለች። አይዞሽ በእናትሽ በጣም ነው የጎዱሽ፣ እንደ የለት እላታለች። ትንሽማ ቢቆይ ኖሮ የምታርፍም አይመስለኝም ነበር ትላታለች። ጄሪ እንዴት ልትመጪ ቻልሽ? እዛ ሀና ስልክ ስታወራ ሰምቼ ወዴት እንደምትሄድ ስከተላ ስከተል ነው የት እንዳለሽ ያወኩት። ስለ ደንሽኛ አመሰግናለሁ ትላለች። ጄሪ ግን ይህንን ነገር ደግሞ እንዳደረኩልሽ ሀና ማወቅ የለባትም፣ ትላል የምረዳሽ ነገር አለ? ለጊዜው ምንም ነገር የለም። በነገራችን ላይ አንቺም እሷ ለማስደብደብ መሞከርሽ ጥሩ አይደለሽም። ሌላ አማራጭ አልመጣልኝም ትላል። ብቻ ሁለታችሁም ልትሄዱበት ያላችሁት መንገድ በጣም ጥሩ አይደለም ትላል። ተይኝ ባክሽን፣ ስለዚህ ነገር ማሰብ አልፈልግም። በቃ አረፍብ ወይ ማረፍ አለች። ምነው አመመሽ እንዴት ትላታል? ተይው በርሳ። ግን ባለፈው ካፌ ውስጥ ስለተፈጠረው ነገር በጣም ይቅርታሽ። ችግር የለውም በሰዓቱ በጣም በበሳጭን፣ የከረመው ጓደኝነታችን ይበልጣል ብዬ ትችዋለሁ። ግን አንቺ ግን ለመቀየር ብትሞክሪ አይመስልሽም ትላታለች። እባክሽ ተይው፣ ሁሉም ያው ነው ትላታለች። እንግዲህ የመከረቻት ነው። ጄሪ መጣች። ፊትሽን ምን ሆንሽ ነው አለች። አትማሄ ምንም አልሆንኩም አለች። የታትረሽ ነው ከጓደኞች ጋር በእናስተደባደቡ ነው ያደራችሁት? ይላታል። ተጋጭቼ ነው። ከማን ጋር? ከግርግዳ ጋር አለቻት። አንቺ መጨነቅ የለብሽ ይላታል። ማሄን፣ መጨነቅ የለብሽ ይስተካከላል። ማሄ፣ ስልክሽ እየጠራ ነው። ቆይ ብሎ ተቀበላት ስልኳን ስልኳን ተቀበላትና ምን ታርግሽ አላት። ምን ታርግሽ ታርግሽ አይመለከትሽም እያለ እንግዲህ ሀና ናት የደወለችው። ማልሰጣትም ናለችው። ምንድነው የምታወሪው? የት ነው የምቆየው ትለዋለች። እንግዲህ ስልክ እያስፈራራችሁ ነው ልታስፈራራ እየሞከረች ወይንም ያንን ቪዲዮ ልሰጠው ትሰምኛለሽ አላት። በምሉም መልኩ ማሄጋ እንድደርሽ አልፈልግም አላት። እንግዲህ ሀናን ቆይ አንቺ ልጅ ቆይ፣ በምንድን ነው የምትመለሽው አላት። ምንድን ነው የፈለግሹ ከኔ ነገር እያላት ነው። እሷ ግን እልህ ይዟታል። ሰሚኛለሽ፣ ከአንቺ ጋር መነታረቅ ሰልጅቶኛል ሰልችቶኛል፣ ተመልሰሽ እንዳትደውይ ብሎ እንግዲህ ስልኩን ለዋላ ይዘጋባታል። ውድ ቤተሰቦቼ ውድ ቤት ሰዎች ቀሪውን ክፍል አስራ ሶስትን ቀሪ በተ በነገ ወለት እዚህ የላችሁ እመጣለሁ። ግማሹን እዚህ ላይ አምጥቼላችኋለሁ። ሰላም ፍቅርን ተመኘውላችሁ፣ ሰብስክራይብ፣ ሼር እያደረጋችሁ አስተያየት እየሰጣችሁኝ አብራችሁን ሁኖ ከልብ አመሰግናለሁ።